የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ አንድ ከኢየሱስ ክርስቶስ ባሪያዎች ከጳውሎስና ከጢሞቴዎስ በፊልጵስዩስ ለሚኖሩ ከቀሳውስትና ከዲያቆናት ጋር በኢየሱስ ክርስቶስ ላሉ ቅዱሳን ሁሉ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስም ሰላምና ጸጋ ለእናንተ ይሁን። እናንተን በማስብበት ጊዜ ሁሉ ዘወትር አምላኬን አመሰግነዋለሁ። ስለ እናንተም ሁሉ ጊዜ አጸልያለሁ፣ የደስታ ጸሎትም አደርጋለሁ። ከመጀመሪያዊቱ ቀን ጀምሮ እስከ ዛሬ በወንጌል ትምህርት ከእኔ ጋር አንድ በመሆናችሁ እርሱ የጀመረላችሁን በጎን ስራ ጌታችን ኢየሱስ ክርስቶስ እስከሚመጣበት ቀን ድረስ እርሱ እንደሚፈጽምላችሁ አምናለሁ። ስለ እናንተ ይህን ላስብ ይገባኛል። በምታሰርበትና በምከራከርበት ወንጌልንም በማስተምርበት ጊዜ ከእኔ ጋር በጸጋ ስለተባበራችሁ በልቤ ውስጥ ናችሁና በክርስቶስ ፍቅር ሁላችሁን እንደምወዳችሁ እግዚአብሔር ምስክሬ ነው። ስለዚህም በአእምሮና በልብ በጥበብ ሁሉ ፍቅራችሁ እንዲበዛ እንዲጨምርም እጸልያለሁ። የሚሻለውን ስራ እንድትመረምሩና እንድትፈትኑ ክርስቶስ በሚመጣበት ቀን ያለ እንቅፋት ቅዱሳን ትሆኑ ዘንድ ለእግዚአብሔር ምስጋናና ክብርም በኢየሱስ ክርስቶስ የጽድቅን ፍሬ ትሞሉ ዘንድ እጸልያለሁ። ወንድሞቼ ሆይ፣ ይህ የደረሰብኝ በእውነት ወንጌልን ለማስፋፋት እንደሆነ ታውቁ ዘንድ እወድዳለሁ። ስለ ክርስቶስ ስም መታሰሬም በአደባባይ ሁሉና በሰው ሁሉ ዘንድ ታውቋል። ከወንድሞቻችንም ብዙዎች በስራቴ ምክንያት በጌታ ታመኑ፣ የእግዚአብሔርንም ቃል ያለ ፍርሃት ጨክነው ያስተምሩ ዘንድ እጅግ ተደፋፈሩ። ከነርሱ አንዳንዶች በቅናታቸውና በክርክራቸው፣ ሌሎችም በበጎ ፈቃድ ስለ ክርስቶስ ሊሰብኩና ሊያስተምሩ ይወደዱ አሉ። በፍቅር የሚያስተምሩም አሉ ወንጌልን ለማስተማር እንደተሾምሁ ያውቃሉና በኩራ ስለ ክርስቶስ የሚያስተምሩ ግን ይህን አድርገው በእስራቴ ላይ መከራ ሊጨምሩብኝ መስሏቸው ነው እንጂ በእውነት አይደለም፣ በቅንነትም አይደለም። ነገር ግን ምን አለ? በየምክንያቱ በእውነትም ቢሆን በአሰትም ቢሆን ስለ ክርስቶስ ይናገራሉ፣ ሰውንም ሁሉ ወደ እርሱ ይጠራሉ። በዚህም ደስ ብሎኛል፣ ወደፊትም ደስ ይለኛል። እኔም ይቺ ስራ በጸሎታችሁና በኢየሱስ ክርስቶስ መንፈስ ወደ ሕይወት እንደምታደርሰኝ አውቃለሁ። በምንም እንደማላፍር ተስፋ እንዳደረግሁና እንደታመንሁ እንደወትሮ፣ በልብ ደስታ በግልጥነት አሁንም የክርስቶስ ክብር በሕይወቴም ቢሆን በሞቴም ቢሆን በሰውነቴ ይገለጣል። እኔ በህይወት ብኖርም ክርስቶስን ለማገልገል ነው፣ ብሞትም ዋጋ አለኝ። ነገር ግን በስጋ መኖር ለእኔ የስራ ፍሬ ቢሆንም ምን እንደምመርጥ አላውቅም። በእነዚህ በሁለቱ እጨነቃለሁ። እኔ ከዚህ ዓለም ልለይ፣ በክርስቶስም ዘንድ ልኖር እወዳለሁ። ይልቁንም ለእኔ ይህ ይሻለኛል፣ ይበልጥብኛልም። ደግሞም ስለ እናንተ በህይወተ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 እንዲሁም እኔን እንዳያችሁኝ የእኔንም ነገር እንደሰማችሁ ምን ጊዜም ተጋደሉ። ምዕራፍ ሁለት አሁንም በክርስቶስ ደስታ ወይም በፍቅር የልብ መጽናናት ወይም የመንፈስ አንድነት ወይም ማዘንና መራራትም በእናንተ ዘንድ ካለ እርሱን ብቻ ታስቡ ዘንድ አንድ ልብና አንድ ምክርም ሆናችሁ በፍቅር ትኖሩ ዘንድ ደስታዬን ፈጽሙልኝ። በክርክርና ከንቱ ውዳሴን በመወደድ አትስሩ፣ ትሕትናን በያዘ ልቦና ከራሳችሁ ይልቅ ባልንጀራችሁን አክብሩ እንጂ አትታበዩ። ለባልንጀራችሁም እንጂ ለየራሳችሁ ብቻ አታስቡ። ፍጹማን የሆናችሁ ሁላችሁ ኢየሱስ ክርስቶስ ስለኛ እንዳደረገልን ይህን አስቡ። እርሱ የእግዚአብሔር መልኩ ነው፣ ቀምጦ እግዚአብሔር የሆነ አይደለም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ዝቅ አደረገ። እንደ ሰውም ሆኖ ራሱን አዋረደ፣ ለሞት እስከ መድረስም ታዘዘ፤ ሞቱን በመስቀል የሆነው ነው። ስለዚህም እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስም ሁሉ የሚበልጥ ስምንም ሰጠው። ይህም በሰማይና በምድር በቀላያትና ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግድ ዘንድ ነው አንደበትም ሁሉ ኢየሱስ ክርስቶስ በእግዚአብሔር አብ ክብር ጌታ እንደሆነ ያምን ዘንድ ነው። አሁንም ወንድሞቼ ሆይ ዘወትር እንደምትሰሙኝ ሳለው ብቻ ሳይሆን ሳልኖርም፣ በፍርሃትና በመንቀጥቀጥ ሆናችሁ ለድህነታችሁ ስሩ። ለሚወደው ስራ የሚረዳችሁ እርሱ እግዚአብሔር ይቅርታውን ይፈጽምላችሁ። የምትሰሩትን ሁሉ ያለ ማንጎራጎርና ያለ መጠራጠር በፍቅርና በስምምነት ስሩ። እንደ እግዚአብሔር ልጆች ንጹሃንና የዋሃን ትሆኑ ዘንድ በማያምኑና በጠማሞች ልጆች መካከል ነውር ሳይኖሩባችሁ በዓለም እንደ ብርሃን ትታያላችሁ። የህይወትን ቃል እያስተማራችሁ ክርስቶስ በሚመጣበት ቀን እኔ እንድመካ የሮጥሁ በከንቱ አይደለምና የደከምሁም በከንቱ አይደለምና። ስለ ሃይማኖታችሁም የአምልኮ መስዋዕትን አሰዋለሁ። እነሆም እኔ በእናንተ ደስ ይለኛል። እናንተም በእኔ ደስ ይበላችሁ፣ ከእኔም ጋር ሐሤት አድርጉ። ጢሞቴዎስን እንድልክላችሁ እኔም ዜናችሁን ሰምቼ ደስ እንዲለኝ በጌታችን በኢየሱስ ክርስቶስ ተስፋ አደርጋለሁ። ከእርሱ በቀር እንደ እኔ ሆኖ በማስተዋል ግዳጃችሁን የሚፈጽም የለኝምና የክርስቶስን ያይደለ ሁሉም የራሱን ጉዳይ ያስባልና፣ ልጅ አባቱን እንደሚያገለግል በወንጌል ትምህርት እንዳገለገለኝ የዚህን ሰው ጠባዩን ታውቃላችሁ። እንግዲህ እንዴት እንዳለው ባወቀው ጊዜ እርሱን በቶሎ እንደምልከው ተስፋ አደርጋለሁ። እኔም ፈጥኜ እንደምመጣ በጌታችን አምናለሁ። አሁንም አብሮኝ የሚሰራውን ወንድማችንን አፍሮዲጡን ወደ እናንተ ልልከው አስቤአለሁ። እርሱም የክርስቶስ ሎሌ ነው፣ ለእናንተም መምህራችሁ ነው፣ ለእኔም ለጅግሬ ጊዜ መልእክተኛዬ ነው። እንደ ታመመ ለሞትም እንደ ደረሰ መስማታችሁን አውቆ ሊያያችሁ ይሻልና፣ ነገር ግን እግዚአብሔር ማረው፣ በሐዘን ላይ ሐዘን እንዳይጨመርብኝ ለእኔም እንጂ ለእሱ ብቻ አይደለም እንድት ታዩትና ደስ እንዲላችሁ እኔም እንዳላዘን በቶሎ ልከዋለሁ። እንግዲህ በጌታችን በፍጹም ደስታ ተቀበሉት፣ እንደዚህ ያሉትንም ሁሉ አከብሯቸው። የእግዚአብሔርን ስራ ስለ መስራት እስከ ሞት ደርሷልና ከእኔ መላእክትም እናንተ ያጎደላችሁትን ይፈጽም ዘንድ ሰውነቱን አሳልፎ ሰጥቷልና። ምዕራፍ ሶስት አሁንም ወንድሞቼ ሆይ በጌታችን ደስ ይበላችሁ። እኔም ስጽፍላችሁ ቸል አልልም፣ ያበረታችኋልና። ከውሾች ተጠበቁ፣ ከክፉ አድራጊዎችም ተጠበቁ፣ ስጋቸውን ብቻ በመቁረጥ ተገዝረናል ከሚሉም ተጠበቁ። ግዝራንስ እግዚአብሔርን በመንፈስ የምናገለግለውና የምናመልከው እኛ ነን። እኛም በኢየሱስ ክርስቶስ እንመካለን እንጂ በስጋችን የምንመካ አይደለም። እኔም ግዝረት ሳለኝ በግዝረት አልመካም። በግዛዝ መመካትን የሚያስብ ካለም እኔ እርሱን እበልጠዋለሁ። በስምንተኛው ቀን የተገዘርሁ የእስራኤል ህዝብ፣ ከብንያም ነገድ፣ ከዕብራውያን ዕብራዊ ነኝ። በኦሪትም ፈሪሳዊ ነበርሁ። በኦሪት ጽድቅም ያለ ነውር ሆኜ በቅንአት ምእመናንን አሳድድ ነበር። ነገር ግን ስለ ክርስቶስ ያን ጥቅሜን ላጣው ወደድሁ። ክርስቶስን አገለግለው ዘንድ ሁሉን የተውለት እንደ ጉድፍም ያደረግሁለት የጌታዬን የኢየሱስ ክርስቶስን ኃይልና ገናናናት ስለማወቅ ሁሉን እንደ ኢሚን ቆጠርሁት። በእርሱም አጸና ዘንድ ዛሬ የኦሪት ጽድቅ ሳይኖረኝ ክርስቶስን በማመን ከእግዚአብሔር የሚገኝ ጽድቅ አለኛ እንጂ በእርሱ ኢየሱስ ክርስቶስን አውቀዋለሁ። የመነሳቱንም ኃይል በህማሙ እሳተፈዋለሁ በሞቱም እመስለዋለሁ። ይሁን ሙታን በሚነሱ ጊዜ ምናልባት በዚህ አገኘው እንደሆነ ብዬ ነው። ነገር ግን ይህን ፍጽሜ የተቀበሉ አይደለም፣ ኢየሱስ ክርስቶስ ለእርሱ እኔን የመረጠበት አገኝ ዘንድ እሮጣለሁ እንጂ። ወንድሞቼ ሆይ እኔ ግን ፍጣሜን ገና ያገኘው አይመስለኝም። የኋላዬን እረሳለሁና ወደ ፊቴም ፈጥኜ እገሰግሳለሁና በኢየሱስ ክርስቶስም ከፍከፍ ያለውን የእግዚአብሔርን የጥሪ ዋጋ ለማግኘት ወደ ግቡ ፈጥናለሁ። ፍጹማን የሆናችሁ ሁላችሁ ይህን አስቡ። ሌላ የምታስቡት ቢኖርም እርሱን እግዚአብሔር ይገልጥላችኋል። ነገር ግን በደረስንበት ስራ በአንድነት እንበርታ። ወንድሞቼ ሆይ እኔን ምሰሉ፣ እንዲህ ባለ መንገድ የሚሄዱትንም እኛን ታዩ እንደነበረበት ጊዜ ተጠባብቋቸው። ዘወትን እንደምነግራችሁ ልዩ አካሄድ የሚሄዱ ብዙዎች አሉና፣ አሁንም እነርሱ የክርስቶስ የመስቀሉ ጠላቶች እንደሆኑ በግልጥ እያለቀስሁ እነግራችኋለሁ። እነዚህም ፍጻሜያቸው ለጥፋት የሆነ፣ ሆዳቸውን የሚያመልኩ፣ ክብራቸውም ውርደት የሆነባቸው፣ ምድራዊውንም የሚያስቡ ናቸው። እኛስ አገራችን በሰማይ ያለችው ናት። ከዚያም እርሱን ጌታችን መድኃኒታችን ኢየሱስ ክርስቶስን እንጠባበቃለን። እርሱም እንደ ካህሊነቱ ረዳትነት መጠን የተዋረደውን ስጋችንን የሚያድሰው ክብር ስጋውንም እንዲመስል የሚያደርገው የሚያስመስለውም ሁሉም የሚገዛለት ነው። ምዕራፍ አራት አሁንም የተወደዳችሁና የምናፍቃችሁ ወንድሞቻችን ሆይ ደስታችንና አክሊላችን ናችሁ። ወንድሞቻችን ሆይ እንዲቁሙ በጌታችንም ጽኑ። ኢሚዲያና ስንጣክን ሆይ በአንድ ልብ ጌታችንን ለማገልገል ታስቡ ዘንድ ማለዳችኋለሁ። ወንድሜና አጋዬ ስትሪካ ሆይ እንድትረዳቸው አንተንም እለምንሃለሁ። ወንጌልን በማስተማር ከቀለሜንጦስና ስራቸው ከተባበረ ስማቸውም በሕይወት መጽሐፍ ከተጻፈላቸው ከወንድሞቻችንም ሁሉ ጋር ከኔም ጋር ደክመዋልና። ዘውትር በጌታችን ደስ ይበላችሁ፣ ደግሜ እላችኋለሁ ደስ ይበላችሁ። ፍጹምነታችሁም በሰው ሁሉ ዘንድ ይታወቅ። እግዚአብሔር ቅርብ ነው። በምንም አትጨነቁ፣ ነገር ግን በሁሉ ነገር ጸልዩ ማልዱም፣ እያመሰገናችሁም ልመናችሁን ለእግዚአብሔር ግለጡ። ሁሉ የሚገኝባት ከልቦናና ከአሳብ ሁሉ በላይ የምትሆን የእግዚአብሔር ሰላም በኢየሱስ ክርስቶስ ልባችሁንና አሳባችሁን ታጽናው። አሁንም ወንድሞቻችን ሆይ እውነትን ሁሉ ቅንነትንም ሁሉ ጽድቅንም ሁሉ ንጽሕናንም ሁሉ ፍቅርንና ስምምነትም ሁሉ በጎነትም ቢሆን ምስጋናም ቢሆን እነዚህን ሁሉ አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንና ያያችሁትንም እነዚህን አድርጉ። የሰላም አምላክም ከሁላችሁ ጋር ይሆናል። በጌታችን እጅግ ደስ አለኝ። ቢሳናችሁ እንኳ አሁንም እንደምታስቡልኝ ከድሮ ጀምሮ ለእኔ ችግር ታስቡ ትተጉም ነበርና። ይህንም የሚል ስለ አጣው አይደለም፤ ያለኝ እንደሚበቃኝ አውቃለሁና። እኔ ችግሩንም ምቾቱንም እችላለሁ፣ ራቡንም ጥጋቡንም ማዘኑንም ደስታውንም ሁሉን በሁሉ ለምጄዋለሁ። በሚያስችለኝ በክርስቶስ ሁሉን እችላለሁ። ነገር ግን በመከራዬ ጊዜ ተባባሪዎች መሆናችሁ መልካም አድርጋችሁ እናንተ የፊልጵስዩስ ሰዎች በመጀመሪያው ትምህርት ከመቄዶንያ ወደ እናንተ በመጣው ጊዜ ከእናንተ ብቻ በቀር ሌላ ቤተ ክርስቲያን በመስጠትን ሲሆን በመቀበል ከእኔ ጋር እንዳትተባበሩ እናንተ ታውቃላችሁ። በተሰሎንቄም ሳለው ደግሞ አንድ ጊዜና ሁለት ጊዜ ለችግሬ ላካችሁልኝ። ይህንም የማነሳሳው ስጦታችሁን ፈልጌ አይደለም በእናንተ ላይ የጽድቅ ፍሬ ይበዛ ዘንድ ፈልጌ ነው እንጂ። ነገር ግን ሁሉ አለኝ ይበዛልኝማል። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ አማልቻለሁ። ፈጣሪ እንደ ባለጸግነቱ መጠን በክብር በኢየሱስ ክርስቶስ የምትሹትን ሁሉ ይፈጽምላችኋል። ለአባታችን ለእግዚአብሔር ለዘላለም ምስጋና ይሁን፣ አሜን። በኢየሱስ ክርስቶስ ቅዱሳንን ሁሉ ሰላም በሉ። በእኔ ዘንድ ያሉ ወንድሞቻችንም ሰላምታ ያቀርቡላችኋል። ቅዱሳንም ሁሉ ይልቁንም ከቄሳር ቤት ሰብእ የሆኑ ሰላምታ ያቀርቡላችኋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን። በሮሜ ተጽፋ በጢሞቴዎስና በአፍሮዲጥ እጅ ወደ ፊልጵስዩስ ሰዎች የተላከች መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን፣ አሜን።